ይህ የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። በአብሮነት ስለ አብሮነት። ስለሆነም ሼር፣ ሰብስክራይብ በማድረግ ቤተሰብ የሆነው አብሮነት ዲጂታል ሚዲያ የሁላችንም ድምፅ። የዘሩት ሲያፈራ። ደራሲ መምህር ደመቀ ዘነበ በ2011 ዓ.ም ታተመ። ተራኪ ሔዋን ፍስሐ። ወደ 1970ዎቹ በትዝታ እንመለስ። ሰላም ሰላም! ውድ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? እንደሚታወቀው አብሮነት ዲጂታል ሚዲያ ዘውትር እሁድ ከጠዋቱ ሁለት ሰዓት ላይ የሚያስተላልፈው ከትዝታ ማህደር ፕሮግራም ላይ የዘሩት ሲያፈራ በሚል ርዕስ በመምህር ደመቀ ዘነበ የተጻፈ መጽሐፍ በትረካ መልክ ስናስተላልፍ ቆይተናል። እንግዲህ በዚህ ቆይታችን ከአንደኛ ዙር እስከ ስድስተኛ ዙር ተማሪዎችን በመርከብ በአውሮፕላን ወደ ኩባ ስናጓጉዝ አብረን ተጉዘናል። ተማሪዎቹ ክዋ ገብተው ወደ ወጣቶች ደሴት ኢስላዲላ ሁቬንቱድ ደርሰዋል። መደበኛ ትምህርታቸውን ወደሚከታተሉበትም ትምህርት ቤት አርፈዋል። እዛ ደርሰው ትምህርታቸውን እና የስራ ፕሮግራማቸውን መጀመራቸውን እናስታውሳለን። እንግዲህ በቀጣይ ሳምንታት በትምህርት ቤት ቆይታቸው የትምህርትና የስራ ሂደቱ እንዴት ነበር፣ እዛ ቆይታቸው እንዴት ነበር የሚለውን አብረን እንከታተላለን። መደበኛ ትምህርት በወጣቶች ደሴት ያሉት ትምህርት ቤቶች እንደ ማንኛውም በኩባ ውስጥ እንዳሉት ትምህርት ቤቶች አንደኛ ደረጃ፣ ሁለተኛ ደረጃ እና መሰናዶ ትምህርት የሚሰጥባቸው ናቸው። የትምህርቱ አሰጣጥ የወጣቱን ትውልድ የአመለካከት አድማስ የሚያሰፉ የስራ ክቡርነትን የሚያዳብርና እንዲጎለብት ተደርጎ የተዘጋጀ ነው። በዚህ ምክንያት ወጣቶቹ በቀለም ትምህርት በተለያየ የሥራ ዘርፎች እንዲሳተፉ ይደረጋል። ከላይ ለመግለጽ እንደተሞከረው ቀኑ በሁለት ተከፍሎ ሶስት መቶ ተማሪ ከሰዓት በፊት በክፍል ውስጥ የቀለም ትምህርት ሲከታተል ቆይቶ ከሰዓት በኋላ ወደ እርሻ ሥራ ሲሄድ በእርሻ ሥራ የነበረው ሶስት መቶ ተማሪ የቀለም ትምህርት ይማራል። በጽዳትና በምግብ ቤት ውስጥም ሥራ የሚረዱ ወደ እርሻ ከሚሄዱ መካከል ቀሪ ሆነው ያገለግላሉ። በተጨማሪም የተማሪዎችን ባህልና የስራ እንቅስቃሴ ለማጠናከር የተማሪውን እውቀት ሁለገብ ለማድረግ ተማሪዎቹ የራሳቸውን የአስተዳደር መዋቅር በመፍጠር ማንኛውንም የስራ መርሃ ግብር የብሔራዊ የትምህርት መመሪያ በደነገገው ደንብ መሰረት ከትምህርት ቤት በሚሰጠው መመሪያ የማቀነባበርና የመምራት ኃላፊነት ተሰጥቶታል። በዚህ መሰረት ወጣቶቹ ላዘጋጁት መርሃ ክብር አስፈላጊ የሆኑትን መሳሪያዎች ትምህርት ቤቱ ስለሚያቀርብላቸው ከቀለም ትምህርትና ከምርት ስራ ጊዜ ውጭ ባላቸው ትርፍ ሰዓት በተለያዩ ተግባራት ይሳተፋሉ። ልዩ ልዩ ቅርጻ ቅርሶችንና ስራዎችንም ይሰራሉ። ትምህርታዊ የሆኑ ስነ ጽሁፎችን እየደረሱ ለተማሪዎች ያሰማሉ። የልዩ ልዩ ብሔረሰቦች ባህላዊ ጨዋታዎችን፣ ውዝዋዜዎችን፣ መዝሙሮችንና ቲያትሮችን እያዘጋጁ ለትምህርት ቤቱ ማህበረሰብ ያሳያሉ። በከፍተኛ የባህል ፌስቲቫል አዘጋጅተው ለህዝብ ያቀርባሉ። ኢትዮጵያውያን ተማሪዎች የሆሴ ማርቲ መቶኛ ዓመት በተከበረበት ወቅት ስለ ሆሴ ማርቲ አስተዋጽኦ በአማርኛ ተገጥሞ በስፓኒሽ ቋንቋ ተተርጉሞ ለህዝብ ከታደለ በኋላ በአማርኛ ተጽፎ የተዘጋጀውን ግጥም በዘፈንና በውዝዋዜ አቅርበው ከፍተኛ አድናቆትን ተችረዋል። የሰውነት ማጠናከሪያ ትምህርት በትምህርቱ መርሃ ግብር ውስጥ ከፍተኛ ቦታና ትኩረት የተሰጠው በመሆኑ የተማሪው አስተዳደር ከዲፓርትመንቱ ጋር በመተባበር የሚነድፈውን መመሪያ መላው ተማሪ በየቡድኑ ከፍተኛ የስፖርት እንቅስቃሴ ያደርጋል። ወታደራዊ ዝግጅትና ልምምድም በየወቅቱ ይካሄዳል። ከዚህ በተጨማሪ የተማሪው አስተዳደር ከምርት ምክትል ዳይሬክተሩ ጋር በመተባበር ተማሪዎችን በቡድን በመከፋፈል የእዝ ሰንሰለቱን ተከትሎ ቡድኑን ወደ ምርት ስራ ያሰማራል፣ ስራውንም ይቆጣጠራል። በስራ የሚሰማሩ ቡድኖች በቅርብ ከሚገኙት መምህራን ጋር በመተባበር ትእዛዝ በማክበር ስነ ስርዓትን በተሞላበት መልክ የሚፈለግባቸውን ሁሉ ያከናውናሉ። በተሰማሩበት ስራ ኃላፊነትን፣ ተጠያቂነትን የቡድኑ አለቆችና እራሳቸው ወጣቶቹም ናቸው። በትምህርት ክፍለ ጊዜም በስነ ስርዓትና በክፍል ጽዳት ሙሉ ኃላፊነት የትምህርት ኮሚቴው የክፍል አለቆችና የራሳቸው የተማሪዎቹ በመሆኑ ወጣቶቹ ከለጋነታቸው ጀምረው ኃላፊነትን ይማራሉ። ይህ ኃላፊነት የመቀበል ልምድ ለወደፊት ህይወታቸው ጽኑ መሰረት ሆኖ ይጠብቃቸዋል ተብሎ ይገመታል። ተማሪዎቹ ከላይ እስከታች ተዋቅረው ልዩ ልዩ ተግባሮችን ከማከናወናቸው ሁለገብ ለገብ የሆነ እውቀትና ችሎታ እንዲኖራቸው የሚያደርግ ተግባራዊ ትምህርት ከመሆኑም በላይ በህብረተሰቡ የምርት እድገት በኩል የሚደረጉትን አስተዋጽኦ ከፍተኛ ግምት የሚሰጠው ነው። የተማሪዎቹን የትምህርትና የስራ እንቅስቃሴ ለማበረታታት የተማሪዎቹን በቡድን በስራ ክፍሎች፣ በባህል ቡድኖችና በትምህርት ቤቶች መካከል ውድድር ይካሄዳል። የፈተና አዘገጃጀትና አፈታተን በኩባ ውስጥ የፈተና መሰረታዊ ዓላማው የሆነ ያልሆነ ጥያቄ ጠይቆ ተማሪውን ለመጣል ሳይሆን የመምህራኑን ዝግጅት ጥንካሬና ድክመት፣ የተማሪዎችንም የትምህርት አቀባበል መዝኖ ድክመቱን ለማስወገድ ለትምህርቱ ፕሮግራምና ዝግጅት ይበልጥ ጥንካሬ ለመስጠት ነው። በትምህርታቸው ድክመት ወይም ጥንካሬ የማያሳዩ ወጣቶች ለመለየት ለደካማ ተማሪዎች ተጨማሪ እርዳታ ለማድረግ እንዲቻል ጥንካሬ ያላቸውንም ወጣቶች ይበልጥ እንዲሰሩ ለማበረታታት አመቺ ሁኔታ ለመፍጠር ነው። የፈተናውም አተገባበር ተማሪው በእያንዳንዱ የትምህርት አይነት ሰባ በመቶ ወይም ከዛ በላይ ካመጣ ፈተናውን አለፈ ማለት ነው። ከሰባ በታች ያገኘ ወጣት ግን ፈተናውን እንደወደቀ ይቆጠራል። የፈተናው ዓላማ ተማሪውን ለመጣል ሳይሆን በተቻለ መጠን ተጨማሪ እርዳታ እየተደረገለት ሰንብቶ በትምህርት ቤት ድጋሚ ፈተና ይሰጠዋል። በተጨማሪም በትምህርት ቤት ውስጥ በልዩ ልዩ ስራዎች ያደረገው ተሳትፎና አስተዋጽኦ፣ ያለው ጥሩ ስነ ምግባር ወዘተ ይታይለትና 70% አግኝቶ የማለፍ እድሉ ሰፊ ይሆናል። በአንደኛና በሁለተኛ ሴሚስተር ፈተና ድክመት ያሳዩ ተማሪዎች በጥናት ሰዓትና አልፎ አልፎም ከምርት ስራ እንዲቀሩ እየተደረገ እርዳታ መመሪያ እየተሰጣቸው በትምህርታቸው እንዲጠነክሩ ይደረጋል። ከአመቱ መጀመሪያ እስከ አመቱ ማጠናቀቂያ እርዳታ እየተደረገላቸው ቆይተውና ድጋሚ ፈተናም ወስደው የሚወድቁ ወጣቶች በጣም ጥቂቶች ናቸው። የጥቂት ተማሪዎች መውደቅም የሚከሰተው በተወሰኑ ትምህርት ቤቶች ብቻ ነው። በዚህ አሰራር በ1972 ዓ.ም የትምህርት ዘመን በካራማራ ትምህርት ቤት በሙሉ ክፍል ወደ ክፍል ሲያልፉ ከመንግስቱ ኃይለማርያም መለስተኛ ሁለተኛ ደረጃ ትምህርት ቤት አምስት መቶ ሃምሳ ሦስት ተማሪዎች መካከል 17 ልጆች ብቻ በነበሩበት ክፍል ደግመዋል። ከነዚህ ከወደቁት ተማሪዎች መካከል እንዲ ደግሙ የተደረገው ጥቂቶቹ በችሎታ ማነስ ሲሆን፣ ሌሎቹ ግን ከሌላው ተማሪ ሲገለብጡ ወይም ሲኮርጁ በመያዛቸው ነው። ስለ ኩረጃ ካነሳን ዘንድ በኩባ ውስጥ መኮረጅ እንደ ትልቅ ሌብነት የሚቆጠርና በሕግ የሚያስጠይቅ በመሆኑ መኮረጅ አስከፊ ስነ ምግባር ነው። የአንደኛ ሴሚስተር ፈተና ሲጠናቀቅ የወደቁ ተማሪዎች በመጀመሪያ ከመምህራኑ ጋር እየተገናኙ በመነጋገር እና መመሪያ በመቀበል እራሳቸውን ለማሻሻል ጥረት ያደርጋሉ። ቀጥሎም ከትምህርት ክፍሉና ከትምህርት ስራ መሪዎች ጋር ከአካዳሚ ዳይሬክተሩ እና ምክትል ዳይሬክተሩ ጋር ይወያያሉ። በመጨረሻም ጠቅላላው ተማሪና መምህራኑ በተገኙበት ጉባኤ ይደረግና ስለ ትምህርት እርምጃው ውይይት ይደረጋል። በዚህ ጉባኤ ላይ በፈተና የወደቁ ተማሪዎችና በከፍተኛ ውጤት ያለፉ ወጣቶች ይገለጻሉ። በፈተና የወደቁ በድጋሚ ፈተና እንዲዘጋጁ ይነገራቸዋል። የወደቀቱን ተማሪዎች በጉባኤ እንዲታወቁ የሚደረገው ወጣቶቹ ያሉበትን እውነታ አውቀው አቋማቸውን እንዲገነዘቡና ከዚህም በመነሳት በጥናታቸውና በስራቸው እንዲጠነክሩ የሚረዳ በመሆኑ የትምህርት ባለሙያዎቹ ስለሚያምኑበት ነው። የምግብ ቤት ሥነ ሥርዓት ወደ አመጋገብ ሥርዓት ከመግባታችን በፊት ወጣቶቹ በኩባ ውስጥ በተማሪነት በኖሩበት ዘመን ይቀርብላቸው የነበረው የምግብ ዓይነት ማሳየቱ አስፈላጊ ይሆናል። በመሆኑም ለቁርስ የሚቀርቡ ምግቦች ኬክ፣ ብስኩት፣ ዳቦ በቂቤ ወይም መርማላታ፣ ወተትና የመሳሰሉት ናቸው። በምሳና በእራት ሰዓት ደግሞ ሩዝ ፣ ሾርባ ዶሮ፣ እና የተለያዩ የስጋ አይነቶች፣ የአሳ አይነቶች፣ እንቁላል፣ ካዛባ እና የተለያዩ ፍራፍሬዎች ይቀርባሉ። በኩባ በሚገኙ ትምህርት ቤቶች ውስጥ የአመጋገብ ስነ ስርዓት ሶስት ጊዜ ሳይሆን በአራት ሰዓት እና ከሰዓት በአስር ሰዓት መክሰስ መብላት የተለመደ ሲሆን በዚህ ወቅት የሚቀርቡላቸው ምግቦች ኬክ እና ለስላሳ ወይም ጭማቂ ነው። የምግብ ቤት ስነስርዓት በተመለከተ የምግብ ሰዓት መድረሱን የሚያበስረው ሙዚቃ እንደተሰማ መምህራኑ ሆኑ ተማሪዎቹ በስርዓት ተሰልፈው ወደ ምግብ ቤት ይገባሉ። የሰልፍ ስነስርዓታቸውን እንደጠበቁ ምግባቸውን ይዘው አራት አራት እየሆኑ በአንድ ጠረጴዛ ላይ ይመገባሉ። በምግብ ገበታ ላይ እንዳሉ መነጋገርም ወይም ደግሞ አቋርጦ መነሳት ፈጽሞ የተከለከለ ነው። ይህ ደንብ እያንዳንዱ መምህራንና ተማሪ፣ ሰራተኛ ሁሉም ያከብረዋል። ሚዋየሩ የመዝናኛ ቦታዎች ስነ ስርዓት፣ በሳምንት የእረፍት ቀናት እና ትምህርት ቤቶቹ ለእረፍት በሚዘጉበት ጊዜ በመዋኛ ስፍራዎች፣ በሲኒማ ቤቶች፣ በጫካ እና በልዩ ልዩ የመዝናኛ ቦታዎች ተማሪዎችን ማዝናናት በኩባ የተለመደ ስርዓት ነው። ተማሪዎቹ ለመዝናናት በሚሄዱበት ጊዜ መምህራን አብረዋቸው በመሄድ በሚዋኙበት ሰዓትም ሆነ ዓሳ በሚያጠምዱበት ወቅት እንዲሁም በየጫካው በሚዝናኑበት ሰዓት ሳያስቡት በወጣትነት ስሜት ተገፋፍተው አደጋ ላይ እንዳይወድቁና አንዳንድ ሕገ ወጥ ተግባራትን እንዳይፈጽሙ ይቆጣጠራሉ። ምግብ የሚበሉበት ሰዓት ሲደርስ እንዲመገቡ ያደርጋሉ። የመዝናኛ ሰዓት እንዳለቀ አንድ በአንድ በመቆጣጠር በሚዘጋጅላቸው መጓጓዣ ተሳፍረው ወደ ትምህርት ቤት ይመለሳሉ። የመዝናናቱ ፕሮግራም በትምህርት ቤት ውስጥ ከሆነ ማናቸውንም ለጨዋታ የሚያስፈልጋቸውንም መሳሪያ በማዘጋጀት እንደየፍላጎታቸው እንዲዝናኑ ይደረጋል። የሰንደቅ ዓላማ ስነ ስርዓት። ሰንደቅ ዓላማ ለአንድ አገር ሕዝብ የማንነቱ መለያ የክብር ተምሳሌት በመሆኑ በዓለም ውስጥ ያሉ ሀገራት ሰንደቅ ዓላማን በተለያየ ወግ ወይም ስርዓት ያከብራሉ። የኩባ መንግስትና ሕዝብ ለሰንደቅ ዓላማ ያለው ፍቅር ሆነ አክብሮት እጅግ በጣም ለየት ያለ ነው። ከዚህ የተነሳ በየዕለቱ ጠዋት ከተማሪዎች መካከል ስድስት ስድስት ተማሪዎች ተመርጠው በሰልፍ በመሆን የኢትዮጵያና የኩባን ሰንደቅ ዓላማ ወደ መሰለፊያው አደባባይ በክብር ይዘው ሲመጡ በአካባቢው ያሉ ህብረተሰብ ፊቱን ወደ ሰንደቅ ዓላማው መልሶ ይቆማል። ሰንደቅ ዓላማው መውጣት ሲጀምር ተማሪው በሙሉ በተጠንቀቅ በመቆም የሰንደቅ ዓላማውን መውጣት ሥነ ሥርዓት ይከናወናል። በአጋጣሚ ሰንደቅ ዓላማ ተሰቅሎ እንዳለ ዝናብ ቢጥል ወይም በተለያዩ ምክንያቶች የሚወርድ ከሆነ በአካባቢው የሚገኘው ህብረተሰብ በሙሉ በተጠንቀቆሞ የሰንደቅ ዓላማውን ሥነ ሥርዓት ያከብራል። በማናቸውም ጊዜ ሰንደቅ ዓላማ ተጎትቶ ወይም ገመድ ተበጥሶ መሬት እንዳይነካ ከፍተኛ ጥንቃቄ ይደረጋል። ይህ አይነቱ የሰንደቅ ዓላማ ፍቅርና አክብሮት ወጣቶቹ ከህፃንነታቸው ጀምሮ በአእምሯቸው እንዲቀርጽ የስርዓት ትምህርቱ ውስጥ ባይቀረጽም ከትምህርታቸው እንደ አንዱ በማድረግ የሰንደቅ ዓላማ ፍቅርና ታላቅነት እየተማሩ ያድጋሉ። ውድ ተመልካቾቻችን እና አድማጮቻችን እንግዲህ ኢስላዴላ ሁቤንቱድ ወይም የወጣቶች ደሴት ውስጥ ስናከናውናቸው የነበሩትን ተግባሮች እንዲህ እንዲህ እያለን እዚህ ደርሰናል። በቀጣይ በሌሎች ፕሮግራሞች እንገናኛለን። እስከዛው ቸርን ሰንብት። የሳምንት ሰው ይበለን። ውድ ተከታታዮቻችን እንግዲህ፣ እንዲህ በጉጉት የምትጠብቁት የመጽሐፍ ትረካ ያመለጣችሁ ክፍል ካለ ሁሉንም በቅደም ተከተል ከዚህ ስር ታገኛችኋላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ ሳምንት የዚህ ምዕራፍ ቀጣይ ይዘን እንቀርባለን። እስከዛው ቸርም ሰት። ይህ የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። ሌሎች አስተማሪ ፕሮግራሞች ይኖሩናል። ስለሆነም